አዲሱ የሮማ ካቶሊክ ርዕሰ ሊቀ ጳጳስ ሊዮ 14ተኛ በህዝብ ፊት ቀርበው ባለሲመታቸውን ሊያከብሩ ነው። ርዕሰ ሊቀ ጳጳስ ሊዮ በቫቲካን ታሪክ የመጀመሪያ የአሜሪካ ተወላጅ ርዕሰ ሊቀ ጳጳስ ሆነው የተመረጡት በትላንትናው ዕለትም ነው። ዓለምን ሲያነጋግር የነበረው ምርጫ በሮማ ቫቲካን የተሰባሰቡት ካርዲናሎች ሊዮ 14ተኛን በመምረጥ አጠናቀዋል። ምርጫው በመላው ዓለም ህዝቦችና በመገናኛ ብዙሀን ከፍተኛ ትኩረት የተሰጠውም ነው። ሊዮ በአሜሪካ ይወለዱ እንጂ አብዛኛው ዘመናቸውን የቆዩት በደቡብ አሜሪካም ነው። እንደ ፔሩ የመሳሰሉ ሀገሮች ደግሞ ሃይማኖታዊ ተልኳቸውን ሲያከናውኑበትና ሲያገለግሉ የነበሩበት ነው። በዚህችው ሀገር በፔሩ ልብ ውስጥ የገባ የሰብአዊነት ስራም ሰርተዋል። ወንጌልንም አስፋፍተዋል። በችግር ውስጥ የነበሩትን በርካቶች ያጽናኑ አባት መሆናቸውም እንዲሁ ተመላክቷል። ሊዮ 14ኛ እረሰ ሊቀጳጳስ እንደሚሆኑ አንዳች ግምት እንዳልነበራቸውም ነው እንዲሁ የታወቀው። ሊዮ የሥጋ ወንድማቸው ሊመረጡ እንደሚችሉ እንደነገራቸውና እርሳቸው ግን በፍጹም አይሆንም ሲሉ መናገራቸውን መገናኛ ብዙሃን ዘግበውታል። ተደጋጋሚ ዙር በተደረገው ምርጫ እርሰ ሊቀ ጳጳስ ሊዮ ሁለት ሦስተኛውን የመራጮች ድምፅ በማግኘታቸው ነው አሸናፊነታቸው የታወጀው። እጅግ ምስጢራዊ በሆነና መንፈሳዊነቱን የጠበቀ እንደሆነ የተነገረለት ምርጫ በቤተ ክርስቲያኗ ሥርዓት መሠረት ነጭ ጭስ በመለኮሱ ዘመኑ ተመራጩን መለየት እንዲችሉም ሆኗል። ሊዮ ሊዮ 14ኛ እንዲመረጡ አበው ሊቃነ ጳጳሳት ተደጋጋሚ ምርጫም አድርገዋል። ከትላንት በስቲያ ረቡዕ የጀመረው ምርጫ የሚፈልገውን ድምፅ ያገኙ አባት ባለመገኘታቸው ትላንት ሐሙስ ማታ ድረስ ሚስጥራዊ ምርጫ ሲደረግ ቆይተዋል። ሊዮ ምርጫውን ማሸነፋቸው በተደረገ ቁጥራ ከተረጋገጠ በኋላ በቫቲካን ደስታም ሆኗል። በቅዱስ ጴጥሮስ አደባባይ የተሰባሰቡ ምዕመናን ነጭ ጭስ ወደ ሰማይ መለቀቁን እንደተመለከቱ በዝማሬና በደስታ አምላካቸውን አመስግነዋል። ገሚሶቹ ታዲያ በምርጫው የተሰማቸውን ደስታ ባና በጩኸት የቅዱስ ጴጥሮስ ባሲሊካ አደባባይን ሲያደምቁ የሚያሳይ ተንቀሳቃሽ ምስልም ተሰራጭቷል። የአሜሪካ ዜግነት ያላቸው ርዕሰ ሊቀ ጳጳስ በቫቲካን መምረጥ ፈጽሞ እንግዳ ከመሆኑን በተጨማሪ ጨርሰው የማይገመት ነበርም ተብሏል። በእርግጥ ሊዮ የአሜሪካ ብቻ ሳይሆን የፔሩ ዜግነት ያላቸውም እንደሆነ እንደዚሁ ታውቋል። ቫቲካን እስካሁን የመረጠቻቸው ርዕሰ ሊቀ ጳጳሳት ሁሉም በሚባል ደረጃ አውሮፓውያን እንደሆኑ መዛግብት ያስረዳሉ። ላለፉት በርካታ መቶ ዓመታት አውሮፓውያን በብቸኝነት የርዕሰ ሊቀ ጳጳስነቱን ቦታም ይዘውታል። 270 ገደማ ከሚሆኑት አባቶች መካከል 217 የሚሆኑት ጣሊያናዊ ናቸው። ሌሎችም እንደ ሁኔታው ፈረንሳዊ፣ ግሪክ ሲሆኑ በቀድመ ስልጣኔ ዘመን ጥቂት አፍሪካዊና እስራኤላዊ እንደተሰየሙ እንዲሁ መረጃዎች ይጠቁማሉ። ሊዮ በአቡነ ፍራንሲስ የገዘፈ ሞገስና ክብር ከሚያገኙት አባቶች ውስጥ ግንባር ቀደሙም ናቸው። የቫቲካን ዘጋቢዎች እንደሚሉት ሊዮ ቀድሞም ቢሆን ለመንፈሳዊ መሪነት እየተፈጠሩ እንደሆኑ የቀድሞ ርዕሰ ሊቀ ጳጳስ መናገራቸውን ያስታውሳሉ። አሶሼትድ ፕሬስ ቫቲካን በሁለት ሺህ ዓመት ታሪኳ ለመጀመሪያ ጊዜ የአሜሪካ ተወላጅ አቡን ሾመ ሊሆነች ይላል። የጳጳሱን መመረጥ ተከትሎ በዓለም ላይ ያሉ የካቶሊክ አብያተ ክርስቲያናት በዝማሬ ሆነው አምሽተዋል። ሌሞንዶ የተባለው የመረጃ ቋት ርዕሰ ሊቀ ጳጳስ ሊዮ ሊሆ ስበናቸው ከቤተ ክርስቲያኗ ባሻገር የዓለምን ፖለቲካ ሚዛናዊ ለማድረግ እንዲሁም ችግሮች በድርድር እንዲፈቱ የማድረግ አቅም ያላቸው ናቸው ሲል ይገልጻቸዋል። የ69 ዓመቱ ተመራጭ ርዕሰ ሊቀ ጳጳስ ሊዮ በሮማን ካቶሊክ ቤተ ክርስቲያን ታሪክ 267ኛ ርዕሰ ሊቀ ጳጳስ ሆነዋል። ርዕሰ ሊቀ ጳጳሱ አሁን በይፋ 1.4 ቢሊዮን ምዕመናን እንዲመሩ ተሰይመዋል። ሆኖም ቤተ ክርስቲያኗ ካላት ዓለም አቀፋዊ ተጽዕኖ ርዕሰ ሊቀ ጳጳሱ በተቀረው ሕዝብ ላይም ቢሆን አይነተኛ ሚና አላቸው። ቤተ ክርስቲያኗ በመሪዎች ላይ ከፍተኛ ድምፅ ታ ሰማለች። በምድሪቱ የሚደረጉ ክፈለቻቸውን ተግባራት ከማውገዝ ወደ ኋላም አትልም፣ በቸልታም አትመለከትም። ቤተ ክርስቲያኗ በስራቷና ሕግጋቶቿ ሺህ ዓመታትን የተሻገረ ታሪክ ያላት እንደሆነችም የሚነገር ነው። ሮምም ትሆን በቫቲካን የሚገኘው የቅዱስ ጴጥሮስ አደባባይ በነገስታትና አማኞች እልፍ ታሪክ እንዳለውም የሚነገርለት ነው። በመሪዎች ላይ ጫና ታሳድራለች፣ በዓለም ፖለቲካ ላይ እጇን ታስገባለች፣ በሰላምና ደህንነት ጉዳዮች ላይ ያላሰለሰ ጥረት ታደርጋለች። ትንሿ ቫቲካን በትልቁ ዓለም ላይ ብርቱ ክንድ እንዳላት ነው መረጃዎች የሚያመላክቱት። ርዕሰ ሊቀጳጳስ ጳጳስ ሊዩ ቤተ ክርስቲያኗ ሺህ ዓመታት በያዘቻቸው ወግና ባህል መሰረት በይፋ ተዋውቀዋል። የቤተ ክርስቲያኒቱ ሊቃነ ጳጳሳትም እንደ ደረጃቸውና ማዕረጋቸው የዛሬውን ይፋ ይትውውቅ ታድመዋል። ኩነቱን መገናኛ ብዙሀን በቀጥታ ስርጭት ሲዘግቡትም ውለዋል። ርዕሰ ሊቀ ጳጳሱ ትናንት ለመጀመሪያ ጊዜ ባደረጉት ንግግር ሰላም ለሰው ልጅ ሁሉ ይገባል ሲሉ ተደምጠዋል። ሊዮ በቀድሞው ርዕሰ ሊቀ ጳጳስ ፍራንሲስ የሚወደዱ እንግሊዝኛ፣ ጣሊያንኛ፣ ስፔንኛ፣ ፖርቹጋል እንዲሁም ፈረንሳይኛን ጨምሮ ሌሎችንም በርከታ ያሉ ቋንቋዎች የሚናገሩ ናቸው። ይህ ታዲያ አቡኑ በእርግጥም ዓለም አቀፋዊ አስተሳሰብ ያላቸው መሆናቸውን አስረጃ አድርገው የሚያቀርቡም አሉ። በቅዱስ ጴጥሮስ አደባባይ የተከሰቱት ርዕሰ ሊቀ ጳጳስ ሊዮ በቅርቡ በሞት የተለይቱን ርዕሰ ሊቀ ጳጳስ ፍራንሲስ አስታውሰዋቸዋል። ፍራንሲስ ይከተሉት የነበረውን መንገድም እንደሚያስቀጥሉት ተናግረዋል። ሊዮ በደቂቃዎች ውስጥ ባስተላለፏቸው መልእክቶች መተሳሰብ፣ መረዳዳት፣ ፍቅር ላይ ያተኮሩም ናቸው። ሰላም ለሁላችሁ ይሁን፣ የተወደዳችሁ ወንድሞችና እህቶች። ይህ ከሞት የተነሣውና መልካም ዕረኛ የሆነው ሕይወቱንም ስለ መንጋው የሰጠው የክርስቶስ ሰላምታ ነው። እኔም እንዲሁ ሰላም በልባችሁ እንዲገባ በቤተሰቦቻችሁም ውስጥ እንዲሠርጽ እላለሁ። ሰዎችም ሁሉ በያሉበት ሰላም ይሁኑ፣ በምድርም ሁሉ ሰላም ይሁን ን ርዕሰ ሊቀ ጳጳሱ ዛሬ ባደረጉት ንግግር ላይ ከቤተ ክርስቲያኒቱ አባቶች በተጨማሪ የቫቲካን አስተዳደሮችና መገናኛ ብዙሃን በይፋ ታድመውበታል። በሚቀጥለው እሁድ ርዕሰ ሊቀ ጳጳሱ የመጀመሪያውን መንፈሳዊ አገልግሎታቸውን ይሰጣሉም ተብሏል። ጳጳሱ ምርጫቸውን በማሸነፋቸው የአሜሪካው ፕሬዝደንት ዶናልድ ትራምፕ፣ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን፣ የጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎንን ጨምሮ በርካታ የዓለም ሀገራት መሪዎች ደስታቸውን ገልጸዋል። የቺካጎው ተወላጅ የቀድሞው የአሜሪካው ፕሬዝዳንት ባራክ ሁሴን ኦባማ በተመሳሳይ ደስታቸውን ገልጸውላቸዋል። ሌሎች የዓለም ታላላቅ ሰዎችም ደስታቸውን ለጳጳሱ እየላኩላቸው ይገኛል። ኦባማ ይህ በአሜሪካ ታሪክ ታላቅ ገደል እንደሆነና ጸሎትም እንደሚያደርጉላቸው ነው እየተናገሩት። በጦርነት ላይ ያሉት ሩሲያና ዩክሬን በፕሬዝደንቶቻቸው አማካኝነት ለአዲሱ የሮማ ጳጳስ እጃቸውን ነስተዋል። የተባረከ ዘመን እንዲገጥማቸው፣ ፈጣሪም እንዲረዳቸው ተማጽነዋል። ቭላድሚር ፑቲን በሩሲያና ቫቲካን መካከል ያለው ትብብር በክርስቲያናዊ ሴቶች ይጎለብታል ሲሉም በቴሌግራም አስተላልፈዋል። ትራምፕ በቅርቡ ሊያገኟቸው የሚሹ መሆናቸውንም በትሩዝ የትስስር ገጻቸው አስፍረዋል። ርዕሰ ሊቀ ጳጳሱ የዓለም ቀውስ፣ የፖለቲካ ችግር እንዲሁም የቤተ ክርስቲያኒቱ የውስጥ መከፋፈል ፈተና ሊሆንባቸው እንደሚችል ከወዲሁ ተገምቷል። ሊዮ ከዚህም ባሻገር በዓለም ደረጃ እየገነገኑ ያሉ ያልተለመዱ አስተሳሰቦች ሊፈትኗቸው ከሚችሉት ውስጥ ተመድበዋል። በዓለም ላይ ሰራፋው ግለኝነትም ቢሆን የፈተናው አካል እንደሆነ ነው እየተነገረ የሚገኘው። ሊዮ የአውግስጦስ አስተምሮ ተከታይ እንደሆኑ መረጃዎች ወጥተዋል። የአውግስጦስ አስተሳሰብ በዋናነት የማኅበረሰብ ሕይወትን መቀየር፣ በዚህም ውስጥ ወንጌልን ማስፋፋት ላይ እያተኩራል። ሊዮ ከሚለዩባቸው ነጥቦች መካከል የአመራር ጥበባቸው፣ ከፍራንሲስ ጋር ያላቸው ግንኙነት፣ የቴኒስ ተጫዋች እንዲሁም አሰባሳቢ ሐሳብን የሚደግፉ መሆናቸው እንደሆኑ የሚነገር ነው። ሊዮ በዛሬ ዕለት እንደ ቤተ ክርስቲያኒቷ ሕግ ነጭ ቆባቸውን ለብሰው ምዕመናቸውን ባርከዋል። ነጭ ቆብ በካቶሊክ ቤተ ክርስቲያን ርዕሰ ሊቀ ጳጳሱ ብቻ የሚለብሱት ነው። ይህ አልባሳት ምርጫውን ለማድረግ ዝግጅት ሲደረግ አብሮም ቀድሞ የሚዘጋጅ ነው። የሚመረጠው ሊቀ ጳጳስ ስለማይታወቅ በመጠን ልዩነት ያላቸው ሶስት ልብሶች ቀድሞ ይዘጋጃሉ። የተመረጡት ርዕሰ ሊቀ ጳጳስ የሚሆናቸውን ለብሰው ወደ አደባባይም ይወጣሉ። ልብሶቹን የሚያዘጋጀው የጋማሬሌ ቤተሰብ ሲሆኑ ላለፉት ሁለት መቶ ዓመታት በውርርስ ልብሶቹን ሲያዘጋጅም ቆይቷል። ሌሎች ካርዲናሎች ቀይ ቀሚስ ለብሰው ይታያሉ። የአለባበስ ሁኔታና የልብስ ቀለም በቤተ ክርስቲያኗ ታላቅ የመለያ ስፍራም ነው። ይህም አገልጋዮችን እንደየማረጋቸው ለመለየት የሚያስችል ነው። ርዕሰ ሊቀ ጳጳስ ሊዮ እድገታቸውም በመልካም እንደሆነ ግለ ታሪካቸው ያሳያል። ሊዮ የሂሳብ ሊቅ ናቸው። በስነ መለኮትም ቢሆን ከፍተኛ ማድረግ ያላቸው ምሩቅ ናቸው። ኤቢሲ ላይ እንደሰፈረው ሊዮ ለድሃዎች፣ እንዲሁም ለሰራተኞች አብዝተው የሚጨነቁ በጉዳዩ ላይ መጽሐፍትም ያሳተሙ ናቸው። ሊዮ 14ተኛ ይህንን የጵጵስና ስማቸውን የመረጡት በተመሳሳይ ስም የሚጠሩትን ለድሆች የሚራሩትን ለማኅበራዊ ፍትሕ አብዝተው የሚጨነቁትን 256 ኛውን የካቶሊክ ቤተ ክርስቲያን አባት ለማስታወስ እንደሆነም ተጠቁሟል። ራሳቸው ሊዮ 14ተኛም ቢሆኑ የፈረንሳይና የስፔን ደም ያላቸው የአሜሪካ ስደተኛ ልጅም ናቸው።